ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ከአዲስ አበባ ተነስተን 150 ኪሎ ሜትር ተጉዘን በማዕከላዊ ኢትዮጵያ በጉራጌ ዞን በወልቅጤ ከተማ በረቢ መስጅድ ተገኝተናል።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 ከወልቂጤ ከተማ ከወልቂጤ ከተማ። ጀማ አሽከረቢ ጀማ እንዴት ነው? ረቢ ላይ ረመዳን አልሐምዱሊላህ፣ በጣም ጥሩ ነው። በጣም በጀማ ብዙ ነገሮች ይሰራሉ። ከዚህ በፊት ወጣቶች እንዳሉት ወሩን ሙሉ በፍጣር የምናሳልፍበት ጊዜ አለ። መሳኪኖች እንዲሁም ደግሞ አቅም ደቅ አቅም አቅመ ደካማዎች በምግብም በመጠጥም በተምርም በተለያዩ ሆኑ ነገሮች ሰፖርት እናደርጋለን። ረቢ መስጂድ ላይ በወጣት ጀምሃ ይሄ ነገር እናደርጋለን። እንዲሁም ደግሞ በዒባዳ ነክ ነገሮች ደግሞ በጣም ታዋቂ ጀምሃ ነው። ረቢ መስጂድ ላይ በወልቂጤ ቀጥም ትልቁ መስጂድ ነው። እንደዛውም ኢባዳ ነክ ነገሮች በሰላትም ይሁን በቁርአን የሚታማ ነው። አልሐምዱሊላህ በጣም ጥሩ ነው ወጣቶቹ፣ እንዲሁም ደግሞ ገፋ ካሉ ደግሞ ማለት ሽማግሌዎች አባቶቻችንም በኢባዳ ላይ በጣም ጠንካራ የሚሆንበት ነው ረመዳን ማለት። ሐታ ሰለፎች ምን ይላሉ? ከስድስት ወር በፊት ነው የምንዘጋጀው ለረመዳን። ከስድስት ወር በፊት ነው ምንድን ነው ማደርገው። ረመዳን ላይ ምንድን ነው እቅድ መውጣት አለብን ብዬ አስባለሁ። ለወጣት ደግሞ የሚመክረው ረመዳ ላይ ሀታ ሁሉም ነገራችን ጀሰዳችን ብቻ ለሚጾሙ ከረሃብ እና ከጥማት ብቻ ሳይሆን ሁላችን ያልቀቀሏችን ሆነ ረመዳ ላይ መጾም አለ ብ ያስባለው ለረመዳ ብዙ ቅዶች ይኖራሉ። ቁርአን ማክተር ሊሆን ይችላል። ተራውሄን ሙሉ ለመስገድ ሊሆን ይችላል። ሀጆ ላይ እና ረመዳ ላይ ብዙ ነገር አሳልፍ ለምሳሌ

ያለ ጀምሮ ጀሮ ነገር በጣም ደስ ነው ማሻአላህ። እንደው ለወልቂጤ ማህበረሰብ እንዲሁም ለመስጂዳችሁ ጀማም የምታስተላልፉት መልእክት ካለ አረ ወልቂጤ ነው ሰላት ላይ እና መልካም ረመዳን። እናመሰግናለን። ሰላሙ አለይኩም። ዋሌኩም ሰላም ረመቱላ። በቅድሚያ ስምህን እንተዋወቅ። ማኬት እንደሆነ ጅማ ነበር ከሆነ ወልቂጤ ነው የምኖረው። ነጋዴ ነኝ። ነጋዴ ነኝ። እንዴት ነው ረመዳን እና ንግድ ምን ይመስላል? ያው ረመዳን ና ንግድ አሪፍ ነው። ያው ሙስሊም ስትሆን ሁሌም ማቁን ጠብቀ ነው የምትሰራው። ረመዳንም ቢመጣ ረመዳንም ባይመጣው ያው ሁሌም ባህል አሉ ትሰራለህ። ረመዳን ሲመጣ ደግሞ የተሻለ ነገር ይሆናል ብዬ አስባለሁ። እንዴት ነው ሰው ያው ረመዳን ላይ ላስቤዛ ለምን ይዘጋጃል? ብዙ ጊዜ ይዘጋጃሉ። ያው አስቤዛ የተለመደ ነው። ከሌላ ጊዜ ለየት ባለ መልኩ አስቤዛ ይዘጋጃል፣ ያ ይገዛል እሱ እኛ እንግዲህ ያው ብዙ ጊዜ እንደ ጅምላም ስለሆነ የሚሸጠው አንዳንዴ ችርቻ በጅምላው ዋጋ ረመዳን ላይ ብዙ ጊዜ በዛ ዋጋ እናስረክባቸዋለን። አቅም እንደሌላቸውም ደግሞ ዱቄቶች ምናምን ዘይት እያዘጋጀን እንሰጣቸዋለን። እንደዛ ነው የምናሳልፈው ረመዳን። ከዚህ በፊት ያለው እንደዛ ነው። እዚህ መድረዲ መስጂድ ስለሆነ ይሄ አካባቢው ማታ ማታ ቴምር ይዘን የማስፈጠርም ልምዶቹ አሉ። እንደዛ ነው የምናሳልፈው ረመዳን እዚህ አካባቢ ላይ ማለት ነው። እንደዛ ነው የምናሳልፈው። እንዴት ነው ለሌሎች ነጋዴዎች ከረመዳን ጋር ተያይዘው፣ ያው አሁን እንደምናየው በማህበረሰባችን ላይ በተለይ ከንግዱ ጋር ተያይዘው እንደ ሙስሊም የተለያዩ ችግሮች ይነሳሉ። ይህ ማጭበርበሮች ምኖች አሉ እና ለመላው ማህበረሰብ ለወልቂጤ ማህበረሰብ እንዲሁም ለመላው ለኢትዮጵያ ማህበረሰብ እንደምታስተላልፈው መልእክት ካለ መጀመሪያ አላ ሰላም ረመዳኑን ያደርሰን የደረሰውም ረመዳን እንኳን አደረሳችሁ ማለት ትፈልጋለሁ። ያው ሙስሊም እስከሆን ድረስ ብታጭበረብርም ለዛሬ ነው፣ ነገ መጠየቅ አይቀርም። በሀላሉ ሽታ ሀላል የሆነችን ነገር አግኝተ ብታሰልፍ የተሻለ ነው። ያው የሚመጣውም ካለ ነው የምትሄደውም ወዳለ ስለሆነ ማለት ነው። ያው ሁሉም በቻለው አቅም ረመዳን ስለመጣ ብቻ አብዛኛው ኤክስፓየርድ አውጥቶ ይሸጣል፣ ቴምር አጋጣሚውን ጠብቆ በወዲህ ይሸጣል፣ አስቤዛ ስለሚፈለግ ብቻ በወዲህ ይሸጣል። ያንን ትተ እንደው ብትችል እንኳን በዋና ብትሸጥ ትርፉ ትተ ረመዳን ስለሆነ ትርፍ ካላ ብታገኙ ነው። እንደዛ አርጎ ቢያሳልፉት ረመዳን የተሻለ ነው ብዬ መክራቸው ያለ ኔ። ኢንሻአላህ ሹክረን፣ ጀዛከላሁ ኸይር። በመጨረሻም እንደ አንድ ቀለል ያለች ጥያቄ ልጠይቀህ። እሺ። ያው መቼ ስለ ነጋዴ አይከብድም ነዋ። ጥያቄ። እሺ። አርካኑ ለኢማን ስንት ናቸው? አምስት። አርካኑ ለስላም ነው፣ ስድስት። ስድስት። ማሻአላህ፣ አላሁ አክበር። መልካም ረመዳን። እናመሰግናለን ሹክረን የተወደዳችሁ ተመልካቾቻችን ዘውትር በዚህ ሰዓት ሁልጊዜም እናንተን እንጠብቃችኋለን በቤታችሁ ሆናችሁ የምትከታተሉን በቢሮአችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን እንዲሁም በመንገዳችን ላይ